ሥራዎች ስራቸውን እየተወጡ ይገኛሉ። የፈጥኖ ድራሽ ፖሊስ በሬንጀር የደንብ ልብስ በአረንጓዴ ቦኔት በዕለቱ የክብር እንግዳ ፊት እያለፈ ይገኛል። ቀደም ሲል እንደ ገለጽ ነው ይህ ጀግና ሰራዊት በመላ ሀገራችን ከሌሎች የጸጥታና ደህንነት አካላት ጋር በመቀናጀት የሕዝብን ሰላምና ደህንነት በማስጠበቅ ይገኛል።

የሴት ፖሊሶች የመሳሪያ ሰልፈኛ ደግሞ አሁን በማለፍ ላይ ይገኛል። ጀግኖች ሴት ፖሊሶቻችን የትኛውም አይነት ፈተና ሳይበግራቸው እንደወንድ የፖሊስ ጓዶቻቸው በሙያዊ ታልኮ ውስጥ በወንጀል መከላከል ስራ ላይ ተሰማርተው ይገኛል።

የፈጥኖ ደራሽ ፖሊስ የመሳሪያ ሰልፈኛ አሁንም ሞቅ ባለ ሞገስ ለሕዝቡ አለኝታነቱን በሚያሳይ የላቀ ዝግጁነት በክብር እንግዳው ፊት በማለፍ ላይ ነው። የልዩ ጸረ ሽብር ኮማንዶ ሰልፈኛ የመሳሪያ ሰልፍ ትርኢቱን እያሳየ በማለፍ ላይ ሲሆን ይህ ጀግና ሰራዊት ቀደም ሲል ፈጥኖ ደራሽና ሌሎችንም የሰራዊታችን ክፍሎች እንደገለጽነው ሁሉ የላቀ ጀግንነት የሚፈጽም የህዝብ አለኝታ የሰላም ዘብና የሀገር መከታ በመሆን ለአገሩ ክብር የሚቆም ኃይል ነው። ክቡራትና ክቡራም የልዩ ጸረ ሽብር ኮማንዶ የሕብረተሰልፈኛ ወትሮ ዝግጁነቱን የሕዝብ ጠባቂነቱን በሚያሳይ የተሟላ ፖሊሳዊ ቆማና ላይ መሆኑን እያንጸባረቀ በዕለቱ የክብር እንግዳ ፊት እያለፈ ይገኛል። the special anti-terrorism commando armed unit. ክቡራትና ክቡራን ሁልጊዜ በሁሉም ብሔራዊና ሌሎች ትላልቅ በዓላት ላይ የመድረኩና የበዓል ድምቀት በመሆን ሀገሩን በታታሪነት እያገለገለ ለዚህ የበቃው ታሪካዊ የፖሊስ ማርቺንግ ባንድ ዛሬም ለበዓሉ ድምቀት በመሆን ሰልፎኞችን አጅቦ በክብር እንግዳ ፊት እያለፈ ይገኛል።

አገሩን በታታሪነት እያገለገለ ለዚህ የበቃው ታሪካዊው የፖሊስ ማርቺንግ ባንድ ዛሬን ለበዓሉ ድምቀት በመሆን ሰልፈኞችን አጅቦ በክብር እንግዳው ፊት እያለፈ ይገኛል። የሚገኙት የፖሊስ ፈረሰኞች ጥበቃ አገልግሎት ሰጪ ናቸው።

በአሁኑ ሰዓት በክብር እንግዳ ፊት በማለፍ ላይ የሚገኙት የትራፊክ ሞተር ብስክሌት ሰልፈኞች ናቸው። እነዚህ ሞተርኛ ሰልፈኞች የመንገድ ላይ ትራፊክ ጥጋን ለመከላከልና ለመቆጣጠር የአጀብ ስራችንን ተቀላጠፈና በአማረ መልኩ ለማከናወን ተደጠኑና የበቁ ዘመናዊ የሞተር ብስክሌቶች ናቸው። ተሽከርካሪ ሰር እንደቀጠለ ነው። በአሁኑ ሰዓት በክብር እንግዳው ፊት ክቡራትና ክቡራን ሰልፈኞች በመቀጠል ደግሞ በአሁኑ ሰዓት የምንመለከታቸው የልዩ ተሽከርካሪ ጥበቃ ሰልፈኞች ናቸው። በነገራችን ላይ እነዚህ እጅግ የተዋቡ ተሽከርካሪዎች ዘመኑ የሚጠይቀውን ቴክኖሎጂ የታጠቁ ናቸው። ካምሪን፣ ፎርቹን እና ሃርድቶክ መኪናዎች ተሰልፈዋል። Now passing before the guest of honor, we're observing the special vehicle protection units, the sleek modern vehicles

ክቡራትና ክቡራን የተሽከርካሪ ሰልፉ እንደቀጠለ ነው። በአሁኑ ሰዓት በክብር እንግዳ ፊት እያለፈ የሚገኘው ሰልፈኛ አይሽ የሬዲዮ ተገጠመላቸው ተሽከርካሪዎች ሰልፈኛ ነው። እነዚህ ተንቀሳቃሽ የሲሲቲቪ ካሜራ መከታተያና የረጅም ርቀት ፖሊስ ራዲዮ መጋ የተገጠመላቸው ተሽከርካሪዎች የፖሊሱን የግዳጅ አፈጻጸም ያዘምናሉ ምናሉ በሰው ኃይል ብቻ አይሸፈን የነበሩ ስራዎችንም በማቅለል ለኅብረተሰቡ የአገልግሎት ጥሪ ፈጣን ምላሽ የሚሰጡ ናቸው።

ከነዚህ መኪናዎች በመቀጠል ውብና ማራኪ ፒካፕ ተሽከርካሪ ሰልፈኞችን እየተመለከት እንገኛለን። የፖሊስ ተልእኮ በቦታ በአየር ጸባይ፣ እና በጊዜ የሚገደብ አይደለም። ለዚህ ታ ምድሩን እና የአየር ጸባይ መቋቋም እንዲችሉ ተደርገው የተዘጋጁ ፈጣን ተሽከርካሪዎች አስፈላጊ ናቸው። Your Excellencies, we're now observing canine and forensic vans.

የፖሊስን መዘመን አጉልተው ከሚያሳዩ ፈርጀ ብዙ ዘመናዊ ተሽከርካሪዎች አንዱ አሁን በክብር እንግዳው ፊት እያለፈ የሚገኘው የአድማ መከላከል ተሽከርካሪ ሲሆን፣ ይህ ለአድማ መከላከል አገልግሎት የሚውል ዘመናዊ ተሽከርካሪ ውሃ በመርጨት አድማዎችን ይከላከላል። ክቡራትና ክቡራን የኢትዮጵያ ፌዴራል ፖሊስን የላቀ የእድገት ደረጃ እያሳየ የሚገኘው የተሽከርካሪ ሰልፍ ትርኢት ቀጥሏል። አሁን በክብር እንግዳው ፊት እያለፉ የሚገኙት የተለያዩ ስንቅና ትጥቅ የጭነት አገልግሎቶችን በመስጠት ሰራዊቱ ለግዳጅ በተሰማራባቸው ስፍራዎች ሁሉ እየተንቀሳቀሱ የሚሰሩ ናቸው። ክቡራትና ክቡራን አሁን ደግሞ በኢትዮጵያ የፖሊስ ሰራዊት ታሪክ ለመጀመሪያ ጊዜ የኮስታል ጋርድ ኃይል በመቋቋሙ ይፋ ያበሰረ ዘመናዊ ፈጣን ጀልባ በክብር እንግዳው ፊት እያለፈ ነው። ይህ ፈጣን ጀልባ በሀገር መከላከያ ሰራዊት እየተገጣጠመ ለስራ ዝግጁ በመሆን ላይ ይገኛል። ክቡራትና ክቡራን በሀገራችን የፖሊስ ወንጀል መከላከል ስራ ላይ ከፍተኛ አስተዋጽኦ ያለው ዘመናዊ መንገድ መዝጊያ ወይም ሮድ ብሎክ ተሽከርካሪ እየተመለከትን ነው።

ደመላሽ ገብረ ሚካኤል፣ ክቡራን ሚኒስትሮች፣ ክቡራን ጀነራል መኮንኖች፣ ክቡራን አምባሳደሮች፣ ከሁሉ በላይ ለዚህ ታላቅ ቀን ያሰባሰባችሁን የፖሊስ ሰራዊት አባላት በሙሉ እንኳን ለአንድ መቶ አስራ ስድስተኛ ዓመት የፖሊስ ምስረታ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የፌዴራል ፖሊስ ዘመናዊ ወታደር መሆኑን ለማረጋገጥ ከሰማይ የቀረበልን ዝናብ በዝናብ እንደማንበገር፣ በፀሐይ እንደማንበገር በአስቸጋሪ ሁኔታ ውስጥ ሁሉ አልፈን የሀገራችንን ሰላም የምናስጠብቅ መሆናችንን የበለጠ ውበት፣ የበለጠ ድምቀት ዝናቡ ተሰጠው።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 ከናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ሰላም የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። እኛ መቶ ሰላሳ ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የእኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር